አርሰናል ዌስትሀምን ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። እንዲሁም ደግሞ ሊቨርፑል በቼልሲ ሁለት ለአንድ በሆነ ውጤት ተሸንፏል። ያንን ተከትሎ አሁን ላይ አርሰናል በአንድ ነጥብ ከሊቨርፑል እርቆ በአንደኝነት ላይ ተቀምጠዋል። እጅግ በጣም ነው ደስ ያለኝ። ደስታችሁን በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ሚካኤል አርቴታ ተጫዋቾቹ እጅግ በጣም ግሩም በነበሩበት ተጫዋታ በዌስትሃም ጨዋታ ያሳዩት ድንቅ ብቃት እጅግ በጣም አስደንቆኛል። ከዛም በኋላ ደግሞ ቼልሲዎች ያሳዩት ድንቅ ብቃት ሁለት ለአንድ በሆነ ውጤት አቻ ተለያይተዋል ተብሎ በሚጠበቅበት ሰዓት ላይ ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል ነገር ግን በዛሬው ፕሮግራም ላይ የማነሳላችሁ ከዌስትሃምና ከአርሰናል ጨዋታ በኋላ አሰልጣኝ ሚካኤል አርቴታ እንዲሁም ደግሞ የቀድሞ የአርሰናል ተጫዋቾች ሆኖ አሁን ላይ የሚገኙ የአርሰናል ተጫዋቾች ስለ ጨዋታው እንዲሁም ደግሞ ስለ ሊቨርፑልም ጨዋታም ስለ ዌስትሃም ጨዋታ ምናሉ የሚለውን ጉዳይ ነው በዛሬው ለትይዤላችሁ የመጣሁት እስከ መጨረሻው ድረስ ተከታተሉን ላይክ አድርጉን በተለየም የቻናል አዲስ ስለሆነ ሰብስክራይብ እንድታደረጉን እንዲሁም ደግሞ ቪዲዮቻችንን ላይክ እንድታደርጉን ስንል በትህትና እንጠይቃለን። እንደማታሳፍሩን እናምናለን። ወደ መረጃዎች ሳመራ ሚካኤል አርቴታ በመጀመሪያ ደረጃነት የተጠየቀው ስለ ዙቢሜንዲ ነው። ስለ ዙቢሜንዲ ምን ታስባለ ተብሎ ጠይቆ ነበር። ጥራት ያለው ተጫዋች እንደሆነ ወይም ኳሊቲ ፕሌየር እንደሆነ ገና ሲመጣ እናውቅ ነበር። ግን እንዲህ ባለ ትልቅ ክለብ ውስጥ ያንን ሚና ወዲያውኑ መወጣት ወይም ደግሞ የተሰጠውን ሚና ወዲያውኑ በሚገባ መወጣት፣ በየሳምንቱም ያንን ማሳየት እጅግ በጣም ከባድ ነው። በትክክለኛው መንገድ ላይ እየሄደ ነው የሚገኘው። እናም ደግሞ ቡድኑን እጅግ በጣም እየረዳ ነው። ለምንም እንዳመጣ ነው እየተረዳው ይመስለኛል። በተለይም የተለያዩ ቦ ፎቶዎች ላይ መጮት የሚችል ተጫዋች ነው። ቨርሳታይል ተጫዋች ነው። እንዲሁም ደግሞ የተለያዩ ጎሎችን ማስቆጠር ይችላል። አሲስቶችን ያደረጋል። ከፈለግን በዲፌንሲቭ ሚልፊልድ ቦታ ላይ በስድስት ቁጥር ቦታ ላይ ልንጠቀመው እንችላለን። በስምንት ቁጥር ቦታ ላይ ልትጠቀሙት የምትችሉት እጅግ በጣም ጥሩ የሆነ ተጫዋች ነው። ለእሱ የተሰጠውን ሚና በሚገባ እየተወጣ ይገኛል። አሁን ላይ እጅግ በጣም ከምንኮራባቸው ተጫዋቾች መካከል አንዱን የሆነ መጥቷል። በዛሬው ጨዋታ ላይ እሱን ለማሳረፍ ፈልጌ ነበረ ነገር ግን አጋጣሚ ሆኖ በጉዳት ምክንያት ቀይሬ አስገብቼ ዋለው። ተቀይሮ ከገባ በኋላ ደግሞ ያሳየው ድንቅ ብቃት እጅግ በጣም አስገርሞኛል። እንዴት ተጫዋች በዚህ ልክ ወደ ትልቅ ክለብ በዛ ላይ ደግሞ ወደ ትልቅ ሊግ መጥቶ እንደዚህ አይነት እንቅስቃሴን በአንዴው ያሳያል የሚለው ነገር እጅግ በጣም አስገርሞኛል። ትልቅ ኳሊቲ እንደነበረው ገና ሲመጣ እናውቅ ነበር። ነገር ግን በዚህ ፍጥነት እንደዚህ አይነት መዋሃድን ያሳያል የሚል እምነት ግን ወይም ደግሞ ጥርጣሬ የለኝም ነበረ። ነገር ግን እኛን ልክ እንዳልሆነን አሳይቶናል። ከዚህም በላይ እንደሚጫወት አምናለው በተለይም ከብሩኑ ጋር እንዲሁም ደግሞ ሊጉን በሚገባ በሚላመድበት ሰዓት ላይ ድንቅ ነገርን ያሳየናል የሚል እምነት አለኝ። በዙሚ ቢንዲ ላይ የሚለን አስተያየትን መስጠት ይችሏል። አሰልጣኝ ሚካኤል አርቴታ ነው እንግዲህ በዛሬው ጨዋታ ላይ እጅግ በጣም ምርጥ መሆኑን መመልከት ችለናል። በተለይም ቲሙን ባላንስ አድርጎታል ብለን ማንሳት እንችላለን። ሞር በጣም የሚያጠቃ አይነት አጭወት ነበረ በመጀመሪያው አጋማሽ ላይ የመጀመሪያዎቹ ላይ የተመለከት ነው። እንደዛ መሆኑ ደግሞ አንደኛ በተከላካዮቹ ላይ ትንሽ ፍርሃትን ይፈጥራል። ሁላ ደግሞ እነ ማርቲን ኦዲጋርድ ሙሉ ለሙሉ ራሳቸውን ሰጥተው አያጠቁም። ምክንያቱም ደግሞ እንዲሁም ደግሞ ኤዜን በተመሳሳይ ምክንያቱም ደግሞ አሁን ላይ ሁሉም መሃል ያሉት ተጫዋቾች የማጥቃት ባህሪ ያላቸው ተጫዋቾች ስለሆኑ ኳስን ብንነጠቅ፣ ኳስን ሪስክ አድርገን ወደፊት ብንወስድ ከተነጠቅን ኋላ ያሉት ጥቂት ተጫዋቾች ስለሆኑ ሞር ጎል ሊቆጠርብን ይችላል ብለው ፈርተው ነበር፣ ምጭስ ነገር ግን ማርቲን ኦዴጋርድ በጉዳት ምክንያት ከተቀየረ በኋላ ቲሙ ባላንስ አደረገ። አሁን ላይ በራይስ ላይ ከዛም በኋላ ደግሞ በዙቢሜንዲ ላይ እምነት አላቸው። እንደነ ትሮሳርድ እንዲሁም ደግሞ ሳካም ኤዜም እምነት አላቸው። ኳስን ብንነጠቅ ዙቢሜንዲ አለ ራይስ አለ ብለው ያስባሉ። ስለዚህ ሞር ኮንፊደንስ ሆኖ ነው የሚጫወቱት። ነገር ግን ኦዴጋርድ በነበረበት ሰዓት ላይ ሶስቱም የማጥቃት የሚያጠቁ አይነት ተጫዋች ስለነበሩ ትንሽ የመፍራት አይነት ነገር ነበረባቸው። ነገር ግን ተቀይሮ ከገባ በኋላ ዙቢ ሜንዲ በተለይም ለማጥቃቱ ነገር እጅግ በጣም አፋጥኖታል ማለት እንችላለን። እሱም ከገባ በኋላ ነው እንግዲህ ሁለት ጎል ማስቆጠር እየቻል ነው ምርጥ ተጫዋች እንደሆነ በዛ ሁለት መመልከት ችለናል። እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ በዛ ሁለት ሶስት መተኛ ጨዋሳን አድርጓል። ስለዚህ ምን ታስባለህ ተብሎ ተጠይቆ ነበር። እጅግ በጣም ኩራት ይሰማኛል። ለዚህ እግር ኳስ ክለብ ትልቅ ቁጥር ነው ምክንያቱም ደግሞ እንደዚ አይነት ትልቅ ቡድን ውስጥ 300 ጨዋታ ማድረግ እጅግ በጣም እፈታኝ ነው። ሁሉንም ሰው በተለይም ደግሞ ከመጀመሪያው ቀን ጀምሮ ከኔ ጋር የነበሩትን የአሰልጣኝ ቡድኔን ማመስገን እፈልጋለሁ። እነሱ ከሌሉ ስራውን ለመስራት የማይቻል ነው። ሁለተኛ ደግሞ መደሰትን እፈልጋለሁ ይህንን በማሳካትኤ እጅግ በጣም ደስ ብሎኛል እንዲሁም ደግሞ ልደሰት እፈልጋለሁ ከዚህ በኋላ ብሎ አስተያየቶን መስጠት ችሏል። እንዲሁም ደግሞ ምንድን ነው ያለው እንዲሁም ከመጀመሪያ ቀን ጀምሮ ከኔ ጋር የነበሩትን ተጫዋቾች እና ሰራተኞች በመደገፍም ከኔ ጋር የነበሩት ደጋፊዎችን እጅግ አድርጌ አመሰግናለሁ። አሰልጣኝ እንደሆን በመርዳት፣ ከነርሱ በመማር፣ በመነሳሳት፣ በማነሳሳት እና ጥሩ ጊዜዎችን አብረን በመደሰት ይህንን ጊዜ አልፈለዋል በድል ማክበር ፈልጌ ነበር። አግኝቼዋለሁ። የዛሬውን ጨዋታ ለማሸነፍ እጅጉኑ ፈልጌ ነበር፣ ምክንያቱም ደግሞ ሶስት መተኛ ጨዋታ እንደመሆኑ መጠን በድል ተመልሼ ከዛም በኋላ ማክበር ነበር የፈለግኩት። አሁን ላይ በድል አጠናቀናል። ከዛም በኋላ አሁን ላይ ያለብን እዳ ከደጋፊዎች ጋር ከሰራተኞች ጋር በክለቡ ከሚሰሩ ሰዎች ጋር ከተጫዋቾች ጋር እንዲሁም ደግሞ ከኮችንግ ስታፎቼ ጋር እንዲሁም ከቤተሰቤ ጋር ይሄን ማክበር ነው የምፈልገው እሱንም ደግሞ እያደረኩት ነው የሚልን ማስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ ሚካኤል አርቴታ ስለ ቡካዮ ሳካ ተጠይቆ ነበረ። በተለይም ቡካዮ ሳካ አሁን ላይ አሪፍ እየተጫወተ ነው፣ ስለሱ ምን ታስባለህ? አሁን ላይ የቡካዮ ሳካ ጨዋታ ምን ታስባለህ? ስለሱ ተጫዋች ተብሎ ነበር። አዎ እነዚያን ቁጥሮች ስመለከት በተለይም ሁለት መቶ ጨዋታዎችን በማድረግ መቶ የግብ ተሳትፎዎችን አደርጓል። የማይተምን ነው እድሜው እያደገ እያረገ በእድሜው እያረገ ያለው ነገር እንዲሁም ደግሞ የሚሰራበት መንገድ በእውነቱ እጅግ በጣም አስደናቂ ነው የሚልን አስተያየት ሰጥቷል። ገና እድሜው ለጋ ነው፣ ነገር ግን የሚያደርገው ነገር እጅግ የሚያስደንቅ ነው። የምንፈልገውን ለማሳካት የሚያስፈልጉን እንደዚህ አይነት ተጫዋቾች ናቸው። በቡካዮ ሳካ ሙሉ እምነት አለን። እሱ መቶ ፐርሰንት ለጨዋታ ፊት በሚሆንበት ሰዓት ላይ ምን ያህል አርሰናል እጅግ በጣም ድንቅ እንደሆነ ሁላችሁም የምትመለከቱት ጉዳይ ነው። እሱ ስላለን እጅግ በጣም እድለኞች ነን። ከዚህ በኋላ በሚኖረን ጨዋታዎች ላይ በርካታ ግቦችን እንዲሁም ደግሞ የግብ ተሳትፎችን እንደሚያደርግ አምናለሁ። እድሜውን ስታዩ ቡካዮ ሳካ እንደዚህ አይነት ቁጥራዊ መረጃ ይኖረዋል ብላችሁ በጭራሽ አገምቱም። ያውም ደግሞ በእንደዚህ አይነት ጠንካራ ሊግ እንዲሁም ደግሞ በዚህ በትልቅ ክለብ ውስጥ ይሄን ያህል ጎል በሁለት መቶ ጨዋታ ማስቆጠር እጅግ በጣም አዳጋች ነው እሱ ግን መቶ የግብ ተሳትፎችን ወይም ደግሞ ጎልንና አሲስቶችን ማስመዝገብ ችሏል። እጅግ በጣም የሚያስገርም ተጫዋች ነው። ለእኛ እንቁ ተጫዋች ነው። ከዚህ በኋላም ከዚህ የበለጠ እንደሚያድግ ሙሉ ተስፋ አለኝ። እሱ ከኛ ጋር ስላለ እጅግ በጣም እድለኛ ነን የሚልንም አስተያየትን መስጠት ችሏል፣ አሰልጣኝ ሚካኤል አርቴታ በቡካዮ ሳካ ላይ ማለት ነው። እጅግ በጣም የሚያስገርም ቁጥር የመረጃ ነው። እንግዲህ ቡካዮሳካ በሁለት መቶ ጨዋታዎች መቶ የግብ ተሳትፎ ይህ ማለት አሲስትና ጎል ተደምሮ መቶ ሆኖለታል ማለት ነው። በዛሬ ሁለትም ግብን ማስቆጠር ችሏል። የፍጹም ቅጣት ምት ግብን ማስቆጠር ችሏል። እንግዲህ ቡካዮሳካ ለአርሰናል እጅግ በጣም ጠቃሚ የሆነ ያለ ተጫዋች ይመስለኛል። እኔ በግሌ በተለየ በየጨዋታዎቹ ላይ እሱ በሌለበት ጨዋታና እሱ ባለበት ጨዋታ ሁለት አይነት አርሰናልን እየተመለከትን ይመስለኛል። በተለይም አሰልጣኝ ሚካኤል አርቴታ እጅግ በጣም ቁልፍ ተጫዋች ነው እያለው ይገኛል። እውነትም እኔም በግሌ ቁልፍ ከምላቸው ተጫዋቾች የአርሰናል ተጫዋቾች በዋናነት እየሆነ የመጣ ይመስላል። እንግዲህ እየተጫዋች ቡካዮ ሳካ ለአርሰናል ብቻ አይደለም ለእንግሊዝ ብሔራዊ ቡድንም እጅግ በጣም እየጠቀመ ያለ ተጫዋች እንደሆነ በተለያዩ ጊዜያቶች እየተመለከትን እንገኛለን። መልካምን ሁሉ እንመኝለታለን። ከዚህ በኋላም የሚኖረው የእግር ኳስ ህይወቱ በአርሰናል ቤት የሚያሳልፈው በጣም ያማረለት እንደሚሆን ተስፋ አለኝ። ከወዲሁ እንግዲህ መልካም ምኞታችንንም እንገልጽለታለን። እንኳን ደምሳለም ልንለው እንወዳለን። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ቪክቶር የኮሬስ ተጠይቀው ነበር። ከጨዋታው በኋላ ወደሱ ሄጄ አቅፌ አመሰግንሃለሁ ብዬዋለሁ። ለቡድኑ እየሰራ ያለ ስራ እጅግ በጣም የማይታመን ነው። ለቡድኑ ቦታዎችን የሚያስከፍትበት መንገድ በተለይም ለተጋጣሚ ቡድን እጅግ በጣም አስቸጋሪ የሆነ መጥቷል። እውነቱን ለመ ለመናገር እንዴት ዛሬ ጎል እንዳላስቆጠረ አላውቅም እሱ በተሰለፈበት ጨዋታዎች ሁሉ አርሰናልን እየጠቀመ ነው የሚገኘው ጎል ብቻ አትመልከቱ ምክንያቱም ደግሞ ከጎል ባለፈ እሱ የሚሰራቸው ስራዎች ከጎል ከማስቆጠር በላይ ነው ምክንያቱም ደግሞ ተከላካዮችን ያዘናጋልናል እንዲሁም ደግሞ ተጫዋቾች እሱን ለመያዝ በሚሄዱበት ሰዓት ላይ ለቡድን ስፔስ ይፈጥራል ያ ደግሞ እኛ ጎል እንድናስቆጥር ያደርገናል እጅግ በጣም ጠቃሚ ተጫዋች ሆኗል ጎሉንም በቅርብ ጊዜ በርካታ እግቦችን እንደሚያስቆጥር አምናለሁ። እሱ በብሩናችን ውስጥ ስላለ እኛ እጅግ በጣም ብዙ ጎል ማስቆጠር እንችላለን። እሱ ብቻ አይደለም ጎል የሚያስቆጥረው፣ እሱ የሚሰራቸው ስራዎች ለእኛ ጎልን እንድንፈጥር ያደርገናል። የሚልንም አስተያየት መስጠት ይችላል። ስለ ቪክቶሪ ኮሬስ እንዲሁም ደግሞ ያይዞ ምንድነው ያለው? ስለ ቪክቶሪ ኮሬስ እጅግ በጣም የሚለፋ እጅግ በጣም ወርክሬቱ የሚያስደንቀኝ፣ እናንተ በሜዳ ላይ ብቻ ነው የምትመለከቱት፣ እኔ ግን ከሜዳ ውጭ በልምምድ ሜዳ ላይ እጅግ በጣም ድንቅ ተጫዋች እንደሆነ እንዲሁም ደግሞ ለፊት ተጫዋች እንደሆነ መመልከት ሽያለው የልፋቱንም በቅርብ ጊዜ እንደሚያገኝ ተስፋ አደርጋለሁ የሚለንም አስተያየት መስጠት ችሏል። አሰልጣኝ ሚካኤል አርቴታ ስለ ቪክቶሪ ኮሬስ እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ ስለ ቡድኑ ተጠይቆ ነበረ። ስለ ቡድኑ ምን ታሰባለ ተብሎ ጠይቆ ነበር። ስለ አርሰናል ቡድን በአጠቃላይ ማለት ነው። ቡድኔ እጅግ በጣም ጥሩ እየተንቀሳቀሰ ነው የሚገኘው። ጎል ሳያስተናግድ ተከታታይ ጨዋታዎችን እያሸነፈ ነው። በተለይም አሁን ላይ ወደ ኢንተርናሽናል ብሬክ የመሄጃ ሰዓት ነው፣ ደግሞ አሸንፈን መሄዳችን ደግሞ ለእኛ ለስነ ልቦናችን እጅግ በጣም አሪፍ ነው። ተጫዋቾች እጅግ በጣም አመሰግናችኋለሁ። በዛ ረ ሶስት አድርጌ አሸንፌም ነው የማከብረው በዛሬው እለት ያስመዘገብነው ድል እጅግ በጣም እኩራት እያሰማኛል በተለይም ለሊጉ ተፎካካሪ መሆናችንን ያሳያል በተለይም ወደዚህ ሜዳ እየሄድን እየተሸነፍን ነበር ነገር ግን ዛሬ ታሪክን ቀይረናል ሁለት ለዜሮ በሆነ ውጤት አሸንፈናል በርካታ የግብ እድሎችን ፈጥረናል ማሸነፋችን ብቻ አይደለም ክሊንሺት ይዘን ነው መውጣት የቻልነው ወይም ደግሞ ሳይቆጠርብን ነው መውጣት የቻልነው በዛም ደግሞ እጅግ በጣም ደስ ብሎኛል አሁን ላይ የኢንተርናሽናል ብሬክ ወቅት ነው። ተጫዋቾች ማረፍ አለባቸው። እኔም በጥቂቱ ቢሆን የማርፈ ይሆናል። ነገር ግን ጉዳት ሊያሳስበኝ ይችላል። ምክንያቱም ደግሞ ወደ ሀገራቸው ሲሄዱ ጨዋታ ሊያደርጉ ነው እንጂ ሊዝናኑ አይደለም የሚሄዱት። መልካም ሁኑኙ እመኝላቸዋለሁ፣ የሚለንም አስተያየትን መስጠት ይችሏል። እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ የሰጠው አስተያየት ስለ ቲምበር ነው። ዩሪየን ቲምበር ዛሬም እጅግ በጣም ድንቅ ነበረ። አሪፍ ተንቀሳቅሷል። በየጨዋታው እያሳያቸው ያላቸው የሚገኘው ድንቅ ብቃቶች እኔንም እያስገረመኝ ይገኛል። እሱ አሁን ላይ ለእኛ ቁልፍ ተጫዋቾች ተጫዋቻችን ነው። እሱ ፊት እንዲሆን መቶ ፐርሰንት ፊት እንዲሆን እንዲሁም ደግሞ ከጉዳት ንጹህ እንዲሆን እየተቻለንን ሁሉ እያደረግን እንገኛለን። ለሱ የተቻለንን ሁሉ እረፍት እንሰጠዋለን። ነገር ግን ለሱ እረፍት ከሰጠ ነው አሁን ላይ አርሰናል ትንሽ አሳሳቢ ሊሆን ይችላል። ምክንያቱም ደግሞ እሱ ሊተካ በትክክል ሊተካ የሚችል ተጫዋች ስለሌለም የሚልንም አስተያየትን መስጠት ችሏል አሰልጣኝ ሚካኤል አርቴታ እንዲሁም ደግሞ

ዴክላን ራይስ ጠይቆ ነበር ዴክላን ራይስ ለምንድነው የወጣው ተብሎ ጠይቆ ነበር ሪስክ ላለመውሰድ ነው የወጣው ነገር ግን ያን ያህል የሚያስከፋ ጉዳት አልደረሰበትም እናንተ እንደተመለከታችሁ ትንሽ ወገቡ አካባቢ ጉዳት አለበት ነገር ግን አሁን ላይ ያ የሚያሳስበን አይደለም ጨዋታውን መጨረስ ይችል ነበረ ነገር ግን እኛ ሪስክ መውሰድ አልፈለግንም እንደዚህ አይነት በትልልቅ ተጫዋቾቻችን ላይ ሪስክ መውሰድ አንፈልግም ባለፈውም በኦሎምፒያ ኮስ ጨዋታ ላይ መመልከት ትችላላችሁ። በጋብርኤል ማጋሌስ ላይ ሪስክ መውሰድ ስላልፈለግን ቀይረን አስወጥተነው ነበረ። በራይስም ላይ ሪስክ መውሰድ ስላልፈለግን ቀየረን አስወጥተነዋል። ነገር ግን አሁን ላይ በሙሉ ጤንነት ላይ ይገኛል፣ የሚያሳስብ ጉዳይ አይመስለኝም። የሚለንም አስተያየትን መስጠት ችሏል። እንዲሁም ደግሞ በጉዳት ተቀይሮ የወጣው ተጫዋች ስለ ማርቲን ኦዲጋር ተጠይቆ ነበረ ሚካኤል አርቴታ ከጉልበት ከጉልበት ግጭት ነው። ምቾት አልተሰማውም ነበር፣ እናም ጥሩ ስሜት አልነበረውም። አሁን ጉልበቱ ላይ መሸፈኛ ወይም ብሬስ አድርጓል። ግን ከባድ እንዳልሆነ ተስፋ እናደርጋለን እሲልም አስተያየት ሰጥቷል። እንዲሁም ደግሞ ስለ ኦዴጋርድ፣ ቡካዮ ሳካ ተጠይቆ ነበረ። ቡካዮ ሳካ ምንድን ነው ያለው ስለ ማርቲን ኦዴጋርድ? እጅግ በጣም የማደንቀው ተጫዋች ነው። እሱ ባለበት ጨዋታዎቹ ሁሉ እኛ እናሸንፋለን። በተለይም የተለየውን አርሰናል እንመለከታለን። በዛሬው ዕለት ጉዳት ያስተናገደ ይመስላል። እጅጉን አዝኛለሁ፣ ነገር ግን በቶሎ እንደሚመለስ ተስፋ አድርጋለሁ የሚልንም አስተያየት መስጠት ይችላል። ቡካዮ ሳካ እንግዲህ በዛሬው ዕለት ጉዳት አስተ እንደ እንደተቀይሮ እንደወጣ ይታወቃል። ማርቲን ኦዴጋርድ እንግዲህ አሁን ላይ የኢንተርናሽናል ብሬክ ስላለ ወደ ሁለት ሳምንት የሚያህሉ ጨዋታዎች ሳምንታትን አናደርግም ከጨዋታ ውጭንን ማለት ነው። እኛ አርሰናሎች በዛን ጊዜ ሪከቨር ያደርጋል የሚልንም ሀሳብ አለን። እንዲሁም ደግሞ ምንም ካልሆነ ደግሞ ወደ ኖርዌይ የሚያመራ ይመስለኛል። ነገር ግን እኔ በግሌ እንደማስበው አሁን ላይ ወደ ኖርዌይ የሚያመራበት ድል እጅግ በጣም አነስተኛ ነው። ጉዳቱ ምን ያህል መጠን እንደሆነ እስካሁን ድረስ አልተረጋገጠም። ነገር ግን ያን ያህል በጣም የከፋ ጉዳት እንዳልሆነም ተስፋ እናደርጋለን። ምክንያቱም ደግሞ ወደ ሁለት ሶስት ጊዜ ልጫወት ብሎ ሞክሮ ነበረ። ማርቲን ኦዴጋርድ የሚያሳየው የከፋ ጉዳት እንዳልሆነ ነው። በጣም የከፋ አይነት ጉዳት ቢሆን ሚኬል አርቴታም ሆነ የጤና ቡድኑ ሪስክ እንደዚህ አይነት ሪስክ ነው ያወስዱም ነበር። ተጫወት እሺ፣ አንተ ካልተቀየርክ ተጫወት መቼም ቢሆን አይሉትም ነበር ነገር ግን ያን ያህል በጣም የከፋ ጉዳት አይነት ስላልሆነ ትንሽ ደቂቃ እንኳን እስቲ እንዲያየው ፈቅደውለት ነበር፣ ነገር ግን እሱም አልቻለም። ሁለት ጊዜ ሶስት ጊዜ ያህል እንግዲህ ኳስ ቆሞለት ነው እንግዲህ ተቀይሮ፣ በሶስተኛው በመጨረሻው ተቀይሮ መውጣት የቻለው ማርቲን ኦዴጋር እንግዲህ። ማርቲን ኦዴጋር የውሻ ቆስ ሊያደርግለት የሚል ምኞትን እንመኛለን። ምክንያቱም ደግሞ ምን ያህል አርሰናል ለውጥ እንዳለው መመልከት ችለናል። ማርቲን ኦዴጋርድ በሌለበት ጨዋታ እና ማርቲን ኦዴጋርድ ባለበት ጨዋታ ምን ያህል ልዩነት እንዳለው በኦሎምፒያቆስ ጨዋታ ተቀይሮ በገባበት፣ በኒውካስትል ጨዋታ፣ በዘርም ጨዋታ መጀመሪያዎቹ ደቂዎች መመልከት ችለናል። በተለይም ከጉዳት ከተመለሰ በኋላ አሪፍ እንቅስቃሴን እያሳየ ነበር። በድጋሚ ጉዳት አስተናግዶ ትንሽ አቋሙ እንዳያወርድ የሚል ስጋት አለብን። ነገር ግን መልካም ምኞታችንን እጅጉን አድርገን የምንገልጽ ይሆናል፣ ለማርቲን ኦዴጋርድ ማለት ነው። እንዲሁም ደግሞ ቡካዮ ሳካ የሰጣ ያላቸው አስተያየቶች አሉ። አሁን በመቀጠል ደግሞ ቡካዮ ሳካ የሰጠውን አስተያየት እንመልከት። ባለፉት ጥቂት የውድድር ዘመናት ከዌስትሀም ጋር በሜዳችን እጅግ በጣም ወርደን እንደነበር እናውቃለን። እሱን ማስተካከል ፈልገን ነበር። ዛሬ ደግሞ ሶስት ነጥብ ማሳካት ይችለናል፣ ከእነሱ መውሰድ ይችለናል። ያ ደግሞ የበለጠ አስደሳች አድርጎታል ውጤቱን የሚለውንም አስተያየት ሰጥቷል። በተደጋጋሚ ጨዋታዎችን ከዌስትሀም ጋር ተሸንፈን ነበር የመጣ ነው። ነገር ግን ይሄንን የውድድር ዘመን እያ በፍጹም ሊሆን አይችልም። የኒውካስትልን ሜዳ እጅግ በጣም አስቸግሮን የነበረ ሜዳ ነው። ካሸነፍን እጅግ በጣም ሰነባብተን ነበር፣ አመታትን አስቆጥረን ነበር። ነገር ግን ባለፈው ሳምንት ኒውካስትልን አሸንፈናል። አሁንም ደግሞ ዌስት ሃምን ማሸነፍ ችለናል። ደግመነዋል። ከዚህ በኋላ የሚያቅተን ቲም አይኖርም የሚለንም አስተያየት መስጠት ይችላል ቡካዮሳካ እውነትም ነው እንግዲህ ከዌስተሃምን ጋር እያደረግናቸውን ጨዋታዎች አብዛኞቹን አቻ ስንወጣ ስንሸነፍ ነበር። ነገር ግን አሁን ላይ ምስጋና ለዴክላን ሮይስ እና ምስጋና ለቡካዮ ሳካ ይገባና በዛሬው ጨዋታ ላይ ሁለት ለዜሮ በሆነ ውጤት ዌስትሃም ዩናይትድን ማሸነፍ ችለናል። ኒውካስትል ዩናይትድንም ባለፈው ማሸነፍ ችለናል። አሁን ትንሽ የከበደ ሊቨርፑል በሜዳቸው ማሸነፍ ነው። ነገር ግን በቀጣዩ ሲዝን አለም ደግሞ በኤፍ ኤ ካፕ ሆነ በኤፍ ኤ ካፕ ከገጠምናቸው በሻምፒዮንስ ሊግ ልንገጥማቸው እንችላለን የምናሸነፋቸው ይመስለኛል። እኔ በግሌ በተለይም የባለፈውንም ጨዋታ አቻ የምንወጣበት እድል ነበር፣ ነገር ግን ቅጣት ምት ነው። ከሩቅ የተመጣ ቅጣት ምት እንደ እድል አግብተው ነው እንጂ አርሰናል ሙሉ ለሙሉ ከጨዋታ የበላይነት ጋር ነበረ ወስዶ መጫወት የቻለው ያንን ጨዋታ። በቀጣይ በምናደርጋቸው ጨዋታዎች የከበዱን እያንዳንዱ ቲሞች ከአስቶን ቪላ ጀምሮ እስከ ታችኛው ያሉ ቡድኖች እንግዲህ ሁሉንም የምናሸንፍበት አሁን ላይ ሙሉ መተማመን አለን። መልካም ምኞታችንንም እንገል እንዲሁም ደግሞ ቡካዮ እሳካ ስለ ዘጠና ደቂቃ ስለመጫወቱ ተጠይቆ ነበር። አሁን ዘጠና ደቂቃውን ጨርሼ በመውጣቴ ደስታ ይሰማኛል። ወደ መጨረሻ አካባቢ እውነቱን ለመናገር ትንሽ ደክሞኝ ነበር፣ ግን ያ የተለመደ ነው። እኔ የምፈልገው ምርጥ ብቃቴን መስጠት ነው ወይም ያለኝን ነገር መስጠት ነው። ለቡድን ጓደኞቼ ምርጡን ለመስጠት ወይም ደግሞ ያለኝን ብቃት ለመስጠት ምንም አይነት መሳሳት የለብኝም እና ይህንን ክለብ እንዲያሸንፍ ለመርዳት መሞከር ብቻ ነው ሁል ጊዜ የምፈልገው። ያንን ደግሞ እያደረግኩት ነው የምገኘው ዘጠና ደቂቃም ሁሉ በመጫወቴ እጅግ በጣም ደስ ብሎኛል። ትንሽ ድካም ቢሰማኝም ነገር ግን ያ የተለመደ ነው የሚልንም አስተያየት መስጠት ችሏል ቡካዮ ሳካ። ቡካዮ ሳካ እንግዲህ በዛሬ ሁለት ጎልን ማስቆጠር ችሏል፣ የፍጹም ቅጣት ምት ጎልን ማስቆጠር ችሏል። አርሰናል እጅግ በጣም ጠቃሚ የሆነ ያለ ተጫዋች እንደሆነ ታውቃላችሁ። ቡካዮ ሳካ በተደጋጋሚም ጊዜ እያሳየን ይገኛል በኦሎምፒያኮስ ጨዋታ ተቀይሮ ገብቶ አስቆጠረ። ከዛም በኋላ ዛሬ ደግሞ ፍጹም ቅጣት አስቆጠረ። በጨዋታው ላይም እያሳያቸው የነበረው ድንቅ ብቃት እጅግ በጣም የሚያስገርም ነበር። እንዲሁም ደግሞ ቡካዮ ሳካ ስለ ቴኒ ሄንሪ ተጠይቀው ነበር። ቴኒ ሄንሪ ዛሬ ጠዋት ያለፉትን ሁለት ጨዋታዎች በሜዳችን ቦስታም እንደተሸነፍን አስታውሶ ነግሮኝ ነበረ። ከዛም በኋላ ሞቲቬት አድርጎኝ ነበር፣ ወይም ደግሞ እንድነሳሳ አድርጎኝ ነበር፣ መክሮኝ ነበረ። ስለ ጨዋታው የተለያዩ ነገሮችን አውርተን ነበር። ዛሬ ጠዋት ደውሎልኝ ነበር። አሁን ደግሞ የመደወል ተራዬ እያኔ ነው። ከጨዋታው በኋላ ወይም ደግሞ አሁን ይህንን አስተያየት ከሰጠው በኋላ በቀጥታ ለሱ የምደውልለት ይሆናል ። በማሸነፋችን እጅግ በጣም ደስ ብሎኛል የሚለንም አስተያየትን መስጠት ችሏል ቡካዮሳካ እንዲሁም ደግሞ አስተያየቱን መስጠት የቻለው በዛሬው ዕለት ሊያንድሮ ትሮሳድ ነው። ምንድን ነው እያለው? የዛሬውን ጨዋታ በማሸነፋችን እጅግ በጣም ደስ ብሎኛል፣ መሪነታችን እንግዲህ ከሊቨርፑል ተረክበናል፣ የምናስቀጥልም ይመስለኛል የሚለንም አስተያየት ሰጥቷል። ያው ከጨዋታው በኋላ ነው አስተያየቱን የሰጠው፣ ከሊቨርፑል ጨዋታ በኋላ ሳይሆን የአርሰናል ጨዋታ ከተጠናቀቀ በኋላ ማለት ነው። አሁን ላይ ደግሞ ምን እንደሚል በቀጣዮቹ ጊዜያቶች የምንመለከት ይሆናል። አሁን አርሰናል ነጥብ ልዩነት ከሊቨርፑል እየመራ ይገኛል። እጅግ በጣም መልካም ዜና ነው። አርሰናል አሁን ላይ መሪነቱን የሚያጠናክርበት እንጂ ከመሪነቱ የሚርቅበት ወይም ወደታች የሚወርድበት እድል ከዚህ በኋላ ይሰጣል ተብሎ አይጠበቅም አርሰናል ማለት ነው። እንዲሁም ደግሞ ዴክላን ራይስም ጥያቄ ጠይቆ ነበረ። በተለይም ስለዛሬው ማሸነፍ ምን ትላለህ ተብሎ ነበር። እጅግ በጣም ውብ የሆነ አሸናፊነት ነው ዛሬ ያደረግነው። እጅግ በጣም ደስቻለሁ ከውብ ጨዋታ ጋር እንዲሁም ደግሞ አሸንፈናል። በተለይም ቪክቶር የኮሬስን ላደንቀው እወዳለሁ። ሙሉ ዘጠና ደቂቃ ለእኛ ሲለፋ ነበረ ከሜዳ ሜዳ እንዲሁም ደግሞ ከጨዋታ ጨዋታ ልዩ የሆነውን አርሰናል እየተመለከት እንገኛለን። እንዲሁም ደግሞ በተለይም ቪክቶሪ ኮሬስን እኔ በግሌ እያደንቀዋለሁ። ለእኛ እያደረገ የሚገኘው ነገር እጅግ በጣም የሚያስገርም ነው። የሚደንም አስተያየትን መስጠት ይችላል እንዲሁም ደግሞ የቀድሞ የአርሰናል ሌጀንድ የሆነው ቴሪ ሆኖሪ ስለዚህ ጨዋታ አስተያየቱን ሰጥቶ ነበር። ምንድነው ያለው? ይህ ጨዋታ እጅግ በጣም ፈርቼ ነበር፣ ምክንያቱም ደግሞ ደርቢ ነው። ሁለተኛ ነገር ደግሞ ይሄንን ጨዋታ ማሸነፍ እጅግ በጣም ይከብዳል፣ ምክንያቱም ደግሞ በስነልቦና ረገድ ስንመለከት ይሄንን ጨዋታ በተደጋጋሚ እየተሸነፍነው ነው የመጣ ጨዋታ ነበር። በተለይም ከዌስትሃም ጋር የምናደርጋቸው ጨዋታዎች እጅግ በጣም እፈታኝ ነበሩ፣ ነገር ግን በዛሬው ዕለት አርሰናሎች አርሰናል ጠንካራ ሆኖ ዌስትሃምን አሸንፏል። እጅግ በጣም ተደስቻለሁ። ቡካዮ እሳካ በአርሰናል ቤት እያደረገ የሚገኘው ተግባር እጅግ በጣም የሚያስደምም ነው። እንዲሁም ደግሞ ቪክቶር ዮኮሬስ ተከላካዮችን እያሸበረ ነው የሚገኘው እጅግ በጣም ጠንካራ አጥቂ እንደሆነ መመልከት ች ያለውም የሚልም አስተያየትን መስጠት ችሏል። ለዛሬ እያዝንላችሁ ፕሮግራም ይሄንን ይመስል ነበረ። እንኳን ደስ አላችሁ፣ እንኳን ደስ አለን ውድ የአርሰናል ደጋፊዎች። ስለዚህም እናንተ ያላችሁን ሀሳብ አስተያየት በኮሜንት ላይ አሳብቁኝ፣ እንዲሁም ደግሞ ይህንን ቻናል ማገዝ መደገፍ የሚፈልጉ ደግሞ ቻናሉን ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ላይክ እንድታደርጉ በትትና እንጠይቃቸዋለን። እስከ መጨረሻው ድረስ ተከታተላችሁን እጅግ አድርገን እናመሰግናለን። ቻው ቻው።